ሰላም ጤና ይስጥልኝ ውዴ ቻናል ለቤተሰቦች፣ እንዴት ከረማችሁ? እኔ አለሁላችሁ ደህና ነኝ፣ እናንተ እንዴት ናችሁ? ዛሬ እንግዲህ ቻይና ስልክ ይዤላችሁ መጥቻለሁ። በተን የቻይና ስልክ እስክሪናቸውን ስንቀይራቸው ከግራ ወደ ቀኝ ማንበብ ሲገባቸው ገልብጠው የሚያነቡ ከሆነ ከቀኝ ወደ ግራ የሚያነቡ ከሆነ እንዴት አርግተን በቀላሉ እንደምናስተካከል ነው ማሳያችሁ በዚህ ቪዲዮ። ለዚህ ቻናል አዲስ ከሆናችሁ ዛሬ ከሆነ እየተመለከታችሁ ያላችሁት ሰብስክራይብ በማድረግ ቤተሰቡንም ቤተሰብ የሆናችሁ ላይክ ሼር እንዳይረሳ ሀሳብ አስተያየት ካላችሁ እንደተለመደ ኮሜንት ላይ አስቀምጡልኝ ልሰራላችሁ የምፈልጉ ቪዲዮ ካለም ሀሳባችሁን እዛው አስቀምጡልኝ ማለት ነው ልክ እንደምታዩት እንግዲህ እስክሪኗን እየቀየርኩ ነው እስክሪን ልክ እንደምታዩት አዲስ ነው አዲስ ነው የምቀይርላት እስክሪኗ 24 እግር ስትሆን ቦርዱ ግን ልክ እንደምታዩት ሀያ እግር ቦርድ ነው 20 እግር ቦርድ 24 እግር እስክሪን ነው የምንገጥመው ስንገጥም ከአንድ ቁጥር ጀምሮ እንገጥማለን እስከ 20 እግር ቁጥሩ ድረስ ማለት ነው። አራቷ ነገር እንተዋታለን ማለት ነው። ያው የሚገቡልን አሉ የማይገቡ ሊኖሩ ይችላሉ። ይሄ ግን እንደዛ ስለሚቀበል እንበይድለትና እንዲቀበል ወይም እንዲያነብ እናደርገዋለን። እስክሪኑን ሲያነብልን ግን ኖርማል አያነብልንም ይሄ ስልክ፣ እስክሪኑን በይደን እናየዋለን የሚያነበው ከግራ ወደ ቀኝ ማንበብ ሲገባው ከቀኝ ወደ ግራ ነው እያነበበልን ያለው፣ ወይም አዘዋውሮት አቀያይሮት ነው እያነበበ ያለው። ስለዚህ እሱን ደግሞ በምን ፊክስ እናደረገዋለን የሚለውን በዚህ ቪዲዮ ነው ማሳያችሁ። ልክ እንደምታዩት እንግዲህ እየበየርኩት ነው። ስክሪኑን ከበየድን በኋላ ባትሪኑን አስገብተን ፓወር በተን አፍነን ወይም ፓወር በተኑን ይዘን ቼክ እናደርገዋለን፣ እናበረዋለን ማለት ነው። ልክ እንደምታዩት እንግዲህ አሪፍ አርግቼ ከዛ ባትሪውን አስገብተን ፓወር በተነውን ያዝ እናረጋታለን። ልክ ሲበራ፣ ልክ እንደምታዩት እንግዲህ ከቀኝ ወደ ግራ ወይም ገልብጦታል ማለት ነው። ገልብጦ ነው እያነበበ ያለው ጽሑፎቹንም ገልብጦታል። መጻፍ ያለበትም ከግራ ወደ ቀኝ ሲሆን፣ እሱ ግን ከቀኝ ወደ ግራ ነው እየጻፈ ያለው። ተገላቢጦች ነው። ስለዚህ የተገለበጠውን እስክሪን በምን አይነት መልኩ እናስተካክላለን የሚለው ነው በዛሬ ቪዲዮ ነበረን በማሳያችሁ ቪዲዮን እስከመጨረሻ መከታተል አትርሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ልክ እንደምታዩት አፕሊኬሽኖቹም ጽሁፎችም ተገለባብጠዋል። የተገለባበጠውነው ነው ማስተካከል ላችሁ በዚህ ቪዲዮ እንዴት አድርጋችሁ እንደማስተካከል ነው የማሳያችሁ። ይህንን ለማስተካከል አሮጌ ቦርድ ያስፈልገናል። የሰራ ቦርድ የተበላሸ ቦርዶች ልክ የተችም ሊሆን ይችላል የበተኖችም ማንኛውም የስልክ ቦርዶ ሊሆን ይችላል። ከሱ ላይ ካፓስተሮችን አንስተን ነው በካፓስተር ነው የምናስተካከለው። ካፓስተሩ ስክሪኑ እግር ላይ በይደን የቱ ጋ ነው በይደን የምናስተካክለው የሚለውን አሳያችኋለሁ። ካፓስተሩ እንደሚሰራ በመልቲሜትር ቼክ አርግተን እናነሳለን። መጀመሪያም ቼክ እናደርጋለን። ከዛ በኋላ ካነሳንም በኋላ ካፓስተሯን በመልቲሜትር ቼክ በማድረግ ይሰራ ላይሰራውን የሚለውን ቼክ ማድረግ ይኖርብናል ማለት ነው። እኔ እንግዲህ ቪዲዮ ለማሳጠር ብዬ ያው በቀጥታ መልቲሜትር ማሳየት በመልቲሜትር ቼክ ማድረጉ ምናምን አልቀረጽኩላችሁ። በቀጥታ ካፓሰሯን በካውያ እያነሳኋት ነው። ካነሳው በኋላ ደግሞ እስክሪኑ ላይ በይጄ ነው ማሳያችሁ ማለት ነው። እንግዲህ ልሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ላይ ሐሳባችሁን ግለጹልኝ የምችለውን እሰራላችኋለሁ። ልክ ባትሪውን እያወጣው ነው። ልክ እንደምታዩት ከፓስተሯን ለመበየድ ስለሆነ ግዴታ ባትሪው ማውጣት አለብን። የምንበይደው ነገር ሲኖር ስልክ ላይ ምንጊዜም ባትሪያችንን በማውጣት ብንበይድ የተሻለ ነው። የሆነ ነገር ድንገት ስንበይድ ኮንታክት ካረገብን ወይም ሾርት ካረገብን ሊያቃጥልብን የሚችል ነገር ስላለ ላይ ካፓስተሩ ነው። ምን ገጥሞ እንዳልኳችሁ ቦርዱና ስክሪኑ የተበየዱት እግሮች ላይ ነው። ስንት ቁጥር ላይ ነው የሚለውን ደግሞ አሁን አሳያችኋለሁ። አስራ ሁለተኛ እግር ላይ ከግራም ከቀኝም ወይም ደግሞ ከአንድ ቁጥር እስከ 24 ቁጥር አለ 11 11ን ቁጥርና 12 12 ያሉትን እነሱ ላይ እንበይዳለን ማለት ነው። ወይም ደግሞ መሀል ለመሀል ማለት ነው። የ24 እግር አደለ 24 እግር ለ2 ሲካፈል 12 12 12 12 እግር ላይ ከዚህ ከግራም 12 ከቀኝም 12 የሚመጣው ላይ ሁለቱ እግር ላይ በመበየድ ካፓስተሩን ስክሪኑ ኖርማል እንዲያነብ ወይም ደግሞ ማንበብ እንደሚጠበቅበት ሪድ እንዲያደርግ ዲስፕሌይ እንዲያደርግ እናደርገዋለን ማለት ነው። ልክ እንደምታዩት እንግዲህ ካፓስተሯን እየበየድኩ ነው። በጄስ ጨርስ ደግሞ ሪዛልቱን አብረን የምናየው ይሆናል ማለት ነው። እንግዲህ ሰብስክራይቤ ከ11 ሺህ በላይ ይዘሏል። እንግዲህ ሁላችሁንም በጣም ነው ማመሰግነው። ሰብስክራይብ ላይክ እያደረጋችሁ ምታዩ ቪዲዮን ስታዩ እንግዲህ እንዳልኳችሁ ቪፒን እያበራችሁ ብታዩ እኔ ሰፖርት ያደርገኛል። ያው በኢትዮጵያ ውስጥ ዩቲዩብ እንደምታውቁት ኢትዮጵያ የዩቲዩብ ፓርትነር አባል ስላልሆነች ክፍያ ምንም አናገኝም ውጭ ላይ ከሚታይ ወይም ከማስታወቂያ ላይ ስለሆነ የሚታየው ማለት ነው። ስለዚህ ቪፒኤን እያበራችሁ ቪዲዮ ብታዩ በጣም ደስ ይለኛል፣ ሰፖርት ስለሚያደርገኝ ማለት ነው። ልክ እንደምታዩት እንግዲህ በይጄ ጨርሻለው በይጄ ከጨርስኩ በኋላ ባትሪውን አስገብቼ ልክ እንደምታዩት ፓወር በተናል። አንዴ ልክ እንደምታዩት እንግዲህ ማንበብ እንደሚገባው በስራ ሳይገለበጥ ኖርማል አንብቦልኛል ማለት ነው። ልክ በእንደዚህ አይነት መልኩ ማለት ነው። ከግራ ወደ ቀኝ ማንበብ እንደሚጠበቅበት ሳይገለባብጥ ኖርማል ማንበብ ባለበት ልክ አንብቧል ማለት ነው። እንግዲህ እግሮቹን የበየርኩበት ቦታ እንዳነጓርኳችሁ ነው። ከዛ በተረፈ ደግሞ ዙም አድርግቻ ያሳያችኋለሁ። ዙም አድርጌ በደንብ ቆጥሮችን ሁሉም ነገር ይሰራል ኖርማል ነው የሚለው በእንደዚህ አይነት መልኩ። ሀያ ሀገርም ላይ ልበሄዱ ትችላሉ ትችላላችሁ። ሀያ ሀገርም ላይ እንግዲህ ይህ ሁሉንም አልሞከርኩበትም በእርግጥ እኔ የሞከርኩት ይሄ ነው። በዚህ ላይ ሰርቶልኛል። ሀያ እግርም ቢሆን በእርግጠኝነት እንደዚሁ ይሰራል። ምናልባት የእግሩ ቁጥር ሊለያይ ይችላል። ሰርቼ ቪዲዮ ለቃለ በሀያ እግር ደግሞ ምኑ ጋ ይሰራል የሚለውን ቼክ አረግቼ ቼክ አረግኩ በኋላ ቪዲዮ ምሰራላችሁ ይሆናል የሰራው ልክ እንዳያችሁት ሃያ አራት እግር ነው እስክሪኑ። የቦርዱ 20 እግር ይሁን እንጂ ስክሪኑ 24 እግር ነው የተገጠመው፣ ምክንያቱም መካከለኛ ስክሪን ነው። ስክሪን ደግሞ መካከለኛ 20 እግር እኛ ሀገር እስካሁን የለም። ከስልክ ጋር ግን ይመጣሉ፣ አብረው ከፋብሪካ ይመጣሉ። ነገር ግን በገበያ ላይ 20 እግር መካከለኛ የለም። እኛ ጋር የሚታወቀው 20 እግር ሲባል ትንሿ ሳይዝ ያላት ስክሪን ናት ማለት ነው። ስለዚህ ይሄኛው ደግሞ 24 እግር ላይ ነው። ሀያ እግር ነው ቦርዱ 24 እግር እስክሪን የተገጠመለት ማለት ነው። ልክ እንደነገርኳችሁ ኳችሁ አራቱን እግር ትቼ ማለት ነው። ቪዲዮውን እስከ መጨረሻ ስለተከታተላችሁ ያመሰግናለ። በሌላ በአስተማሪ ቪዲዮ ዳግም እንገናኛለን። በያላችሁበት መልካም ጊዜ ይሆንላችሁ። ቻው ቻው